መዝሙር 142 አቤቱ ጸሎቴን ስማ፣ በእውነትህ ልመናዬን አድምጥ፣ በጽድቅህም መልስልኝ። ሕያው ኵሉ በፊትህ ጻድቅ አይደለምና ከባርያ ጋር ወደ ፍርድ አትግባ። ጠላት ነፍሴን አሳዷታል፣ ሕይወቴንም በምድር ውስጥ አጐስቁሏታል። ቀድሞ እንደ ሞተ ሰው በጨለማ አኑሮኛል። ነፍሴ በውስጤ አለቀችብኝ፣ ልቤም በውስጤ ደነገጠብኝ። የቀድሞውን ዘመን አሰብሁ፣ ሥራህንም ሁሉ አሰላሰልሁ፣ የእጅህንም ሥራ ተመለከቱ። እጆቼን ወደ አንተ ዘረጋሁ፣ ነፍሴም እንደ ምድረ በዳ አንተን ተጠማች። አቤቱ ፈጥነህ ስማኝ፣ ነፍሴ አልቃለች። ፊትህን ከእኔ አትመልስ፣ ወደ ጒድጓድም እንደሚወርዱ አልሁን አንተን ታምኛለሁና በማለዳ ምሕረትህን አስሰማኝ፣ አቤቱ ነፍሴን ወደ አንተ አንሥቻለሁና የምሄድበትን መንገድ አስታውቀኝ። አቤቱ ወደ አንተ ተማጽኛለሁና ከጠላቶቼ አድነኝ። አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስህም በጽድቅ ምድር ይምራኝ። አቤቱ ስለ ስምህ ሕያው አድርገኝ፣ በጽድቅህም ነፍሴን ከመከራዋ አውጣት። በምሕረትህ ጠላቶቼን ደምስሳቸው፣ እኔ ባሪያህ ነኝና ነፍሴን የሚያስጨንቋትን ሁሉ አጥፋቸው። መዝሙር አንድ መቶ አርባ አምስት ሐሌሉያ። ነፍሴ ሆይ እግዚአብሔርን አመስግኝም። በሕይወቴ እግዚአብሔርን አመሰግናለሁ፣ በምኖርበት ዘመን ሁሉ ለአምላኬ ዘምራለሁ። ማዳን በማይችሉ በሰው ልጆችና በአለቆች አትታመኑ። ነፍሱ ተወጣለች፣ ወደ መሬቱም ይመለሳል፣ ያን ጊዜም ምክሩ ሁሉ ይጠፋል። የያዕቆብ አምላክ ረዳቱ የሆነ ተስፋውም በአምላኩ በእግዚአብሔር የሆነ ሰው ምስጉን ነው። እርሱም ሰማይና ምድርን ባሕርንም በእነርሱ ያለውንም ሁሉ የፈጠረ እውነትን ለዘላለም የሚጠብቅ ለተበደሉት የሚፈርድ ለተራቡ ምግብን የሚሰጥ ነው። እግዚአብሔር የታሰሩትን ይፈታል። እግዚአብሔር የወደቁትን ያነሳል። እግዚአብሔር እውሮችን ጥበበኞች ያደርጋቸዋል። እግዚአብሔር ጻርቃንን ይወዳል። እግዚአብሔር ስደተኞችን ይጠብቃል፣ ድሃ አደጎችንና ባልቴቶችን ይቀበላል፣ የኀጢአተኞችንም መንገድ ያጠፋል። እግዚአብሔር ለዘላለም ይነግሣል። ጽዮን ሆይ አምላክሽ ለልጅ ልጅ ነው። መዝሙር መቶ አርባ ስድስት እግዚአብሔርን አመስግኑ መዝሙር መልካም ነውና፣ ለአምላካችን ምስጋና ያማረ ነው። እግዚአብሔር ኢየሩሳሌምን ይሰራል፣ ከእስራኤልም የተበተኑትን ይሰበስባል። ልባቸውን የቆሰሉትን ይፈውሳል፣ ሕማማቸውንም ይጠግናል። የከዋክብትንም ብዛት ይቆጥራል፣ ሁሉንም በየስማቸው ይጠራቸዋል። ጌታችን ታላቅ ነው፣ ኃይሉም ታላቅ ነው። ለጥበቡም ቁጥር የለውም። እግዚአብሔር የዋሃንን ያነሳል ኃጢአተኞችን ግን እስከ ምድር ድረስ ያዋርዳል። ለእግዚአብሔር በምስጋና ዘምሩ፣ ለአምላካችንም በመሰንቆ ዘምሩ። ሰማዩን በደመናት ይሸፍናል፣ ለምድርም ዝናብን ያዘጋጃል፣ ሣርን በተራሮች ላይ ያበቅላል፣ ለምለሙንም ለሰው ልጆች ጥቅም ለሚጠሩት ለቁራዎች ጫጭቶች፣ ለእንስሶችም ምግባቸውን ይሰጣል። የፈረስን ኃይል አይወድም፣ በሰውም ጭን አይደሰትም። እግዚአብሔር በሚፈሩት በምሕረቱም በሚታመኑ ይደሰታል። መዝሙር አንድ መቶ አርባ ሰባት ኢየሩሳሌም ሆይ እግዚአብሔርን አመስግኝ፣ ጽዮንም ሆይ ለአምላክሽ እልልበይ። የደጆችሽን መወርወሪያ አጽንቷልና ልጆችንም በውስጥሽ ባርኳልና በወሰንሽም ሰላምን አደረገ የስንዴንም ስብ አጠገበሽ። ነገሩን ወደ ምድር ይሰዳል፣ ቃሉም እጅግ ፈጥኖ ይሮጣል። አመዳዩን እንደ ባዘቶ ይሰጣል፣ ጉሙን እንደ አመድ ይበትነዋል። በረዶውን እንደ ፍርፋሪ ያወርዳል። በበረዶውስ ፊት ማን ይቆማል? ቃሉን ልኮ ያቀልጠዋል፣ ነፋሱን ያነፍሳል፣ ውኾችንም ያፈሳል። ቃሉን ለያዕቆብ ሥርዓቱንና ፍርዱን ለእስራኤል ይናገራል። ለሌሎች አሕዛብ ሁሉ እንዲህ አላደረገም፣ ፍርዱንም አልገለጠላቸውም። መዝሙር አንድ መቶ አርባ ስምንት ሃሌ ሉያ እግዚአብሔርን ከሰማያት አመስግኑት፣ በአርያም አመስግኑት። መላይክቱ ሁሉ አመስግኑት፣ ሠራዊቱ ሁሉ አመስግኑት፣ ፀሐይና ጨረቃ አመስግኑት ከዋክብትና ብርሃን ሁሉ አመስግኑት። ሰማይ የሰማያት አመስግኑት። የሰማያት በላይም ውሃ እርሱ ብሏልና ሆኑ፣ እሱም አዘዟልና ተፈጠሩ። የእግዚአብሔርን ስም ያመስግኑት። ለዘላለም ዓለም አቆማቸው፣ ትእዛዝን ሰጠ አያልፉም። እባቦች ጥልቆችም ሁሉ እግዚአብሔርን ከምድር አመስግኑት። እሳትና በረዶ አመዳይና ውርጭ፣ ቃሉን የሚያደርግ አውሎ ነፋስም ተራሮች ኮረብቶችም ሁሉ የሚያፈራም ዛፍ ዝግባም ሁሉ አራዊትም እንስሳም ሁሉ ተንቀሳቃሾችም የሚበሩ ወፎችም የምድር ነገሥታት አሕዛብም ሁሉ አለቆች የምድርም ፈራጆች ሁሉ ጎልማሶችና ቆነጃጅቶች ሽማግሌዎችና ልጆች የእግዚአብሔርን ስም ያመስግኑ ስሙ ብቻውን ከፍ ከፍ ብሎአልና ምስጋናውም በሰማይና በምድር ላይ ነው የሕዝቡንም ቀንድ ከፍ ከፍ ያደርጋል የቅዱሳኑንም ሁሉ ምስጋና ወደ እርሱ ለቀረበ ለእስራኤል ልጆች ሕዝብ ከፍ ከፍ ያደርጋል መዝሙር አንድ መቶ አርባ ዘጠኝ ሐሌሉያ ለእግዚአብሔር አዲሱን ቅን የተቀኙለት ምስጋናው በቅዱሳኑ ጉባኤ ነው እስራኤል በፈጣሪው ደስ ይበለው፣ የጽዮንም ልጆች በንጉሳቸው ሐሴትን ያድርጉ። ስሙን በዘፈን ያመስግኑ፣ በከበሮና በመሰንቆም ይዘምሩለት፣ እግዚአብሔር በሕዝቡ ተደስቶአልና የውሃንንም በማዳኑ ከፍ ከፍ ያደርጋልና። ቅዱሳን በክብር ይመካሉ፣ በምንጣፋቸውም ላይ ሐሴትን ያደርጋሉ። የእግዚአብሔር ምስጋና በጉሮሮአቸው ነው ሁለት ታፍ ያለውም ሰይፍ በእጃቸው ነው። በአሕዛብ ላይ በቀልን በሰዎችም መካከል ቅጣትን ያደርጉ ዘንድ ንጉሶቻቸውን በሰንሰለት አለቆቻቸውንም በእግር ብረት ያስሩ ዘንድ የተጻፈውን ፍርድ ያደርጉባቸው ዘንድ ለቅዱሳን ሁሉ ይህች ክብር ናት። መዝሙር አንድ መቶ ሃምሳ ሃሌሉያ እግዚአብሔርን በመቅደሱ አመስግኑት በኃይሉ ጠፈር አመስግኑት። በችሎቱ አመስግኑት። በታላቅነቱ ብዛት አመስግኑት። በመለከት ድምፅ አመስግኑት። በበገናና በመሰንቆ አመስግኑት። በከበሮና በዘፈን አመስግኑት። በአውታርና በእንድልታ አመስግኑት። ድምፁ መልካም በሆነ ጸናጽል አመስግኑት። እልልታ ባለው ጸናጽል አመስግኑት። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ። ስብሓት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወላለመ ዓለም አሜን። ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ። አስጀመረ ላስፈጸምከን አምላክ